ከላይ የምትመለከቱት የቅዱስ ጎርጎርዮስ ዘአርመንያ ቤተክርስቲያን ነውለ ክርስቲያን ነው። 15 ዓመታት በጉድጓድ የተጣለበት ለ15 ዓመታት የኖረበትን ቦታ ለማየት ነው። በስመ አብ ወመንፈስ ቅዱስ አሃዱ አምላክ እንዲህ እንደምትመለከቱት ይሄንን ነው እንግዲህ በመሰላል ወረድ ነው። በጣም ያስፈራል። ዱስ ጎርጎርዮስ የተጣለበት ዋሻ ተጥሎም ለአስራ አምስት አመት የኖረበት ዋሻ የጸለየበት ዋሻ ነው። አሁን ደግሞ ተመልሼ ልውጣ ነው። ከዚህ በኋላ በአንድ እጅ አይደለም የሚወጣው፣ በሁለት እጅ እየተጎተቱ ነው። ይኸውና እንግዲህ ጉድጓዱን ጨርሼ ወጥቻለሁ። በጣም ነው የሚገርመው። እግዚኦ መሐረነ። በእግዚአብሔር ስም እንዴት ዋላችሁ። አሁን የምንገኘው አርሜኒያ የርቫን ከተባለው ዋናው ከተማ አንድ አርባ ደቂቃ ወጣ ብለን ያለ ነው። በመኪና ማለት ነው፣ በእግር አይደለም። ከአርባ ደቂቃ በላይ ያስነዳል። ትንሽ ብርድ ነው፣ ዝናብ ነው። እዚህ ላይ የምትመለከቱት የቅዱስ ጎርጎርዮስ ዘአርሜኒያ ቤተክርስቲያን ነው። እዚህ ቦታ ላይ የመጣ ነው ሁለት ነገር ለማየት ነው። አንደኛ የቅዱስ ጎርጎርዮስን ቤተክርስቲያን፣ ሁለተኛ ደግሞ ቅዱስ ጎርጎርዮስ ለ15 ዓመታት በጉድጓድ የተጣለበት ለ15 ዓመታት የኖረበትን ቦታ ለማየት ነው። ይሄ ታላቁ አባት ቅዱስ ጎርጎርዮስ የእናታችንን የቅድስት አርሴማን የ27ቱን ሰማይታት የከበረውን ስጋቸውን ሰብስቦ የቀበረ ለአርመንያ ሕዝብ ደግሞ ክርስትናን ያስተማረ ታላቅ አባት ነው። ውለታው በቀላል የሚታይ አይደለም። ከቅድስት አርሴማ ቀጥሎ በአርመንያ ላሉት ህዝብ ክርስትናን እንዲቀበሉ ያደረጋቸው ያስተማራቸው ቅዱስ ጎርጎርዮስ ዘአርመንያ ነው። እናታችን ቅድስት አርሴማ የማ በሰማዕትነት ካረፈች በኋላ ድርጣድስና ወታደሮቹ የሷንና የ27ቱን ሰማይታት የከበረውን ስጋቸውን ወስዶ በተራራ ላይ ጥሎት ነበረ። ከዛ በኋላ እሱ አውጥቶ በክብር ቀብሯልና እላይ ወተን አንዳንድ የቅዱስ ጎርጎርዮስን ታሪክ እየነገርኳችሁ እንመለከታለን፣ እንጎበኛለን። ከኔ ጋር ሁኑ። በእግር ነው የምንወጣው እዚህ ሶር ዝች እርጣድስ ቅዱስ ጎርጎርዮስን ከአርሜኒያ ከየርቨን ከተባለችው ከተማ አርቆ ነው አውጥቶ የጣለው። ሰው እንዳያገኘው ሰው እንዳያውቀው አድርጎ ማለት ነው። እና እስኪ ሄደን እናያለን። በጉዟችን ስትመጡ የምታዩት የምትጎበኙት አንዱ በረከት የምትቀበሉበት ቦታ አንዱ ይሄ ነው። ይህንን ነው እንግዲህ የምንወጣው በእግራችን

ይህንን ይመስላል እንግዲህ ቅዱስ ጎርጎርዮስ ቤተ ክርስቲያን ገብተናል። አሁን የምንገኘው የቅዱስ ጎርጎርዮስ ቤተክርስቲያን ነው። በመግቢያ እንደነገርኳችሁ ይሄ ታላቁ ጻድቅ ቅዱስ ጎርጎርዮስ ዘአርሜንያ ለ15 ዓመት በዶቅልጥያኖስ በገደል ተጥሎ ተረስቶ የኖረ ሰው ነው። ይህ በስሙ የተሰራው እጅግ በጣም ጥንታዊና አስገራሚ ቤተክርስቲያን ነው። ስንመጣም ምናየው አንድ ይሄንን ነው። ቅድስት አርሴማን አንስተን ቅዱስ ጎርጎርዮስን ደሞ ረስተን አይሆንም። ለአርመን ክርስቲያን ዋጋ የከፈለ ነው። በተለይ ህዝቡ ሙሉ ለሙሉ ወደ ኦርቶዶክስ ወደ ክርስትና ሃይማኖት ውስጥ እንዲመጣ ብዙ ዋጋ የከፈለ ታላቅ አባት ነው። የአርመኒያው ቅዱስ ጎርጎርዮስ የቅዱስ አርሴማን የከበረውን ስጋውን የሃያ ሰባቱን የቅዱሳን ሰማዕታት ስጋቸውን በክብር ያሳረፈ የቀበረ እንዲሁም ደግሞ ክርስትናን ያስተማረ ታላቅ ጻድቅ አባት ነው። አርመኖች በጣም ነው የሚወዱት የሚያከብሩት። ይሄ እድሜ ጠገብ ጥንታዊ ቤተክርስቲያን ነው እዚህ ጋር የምትመለከቱት ቅዱስ ጎርጎርዮስ በጉድጓድ ውስጥ ተጥሎ እየጸለየ የምታዩት ስዕል ነው። በእውነት በመከራ ውስጥ በፈተና ውስጥ በመጣል ውስጥ በመረሳት ውስጥ ሆኖ እግዚአብሔርን ማስታወስና እግዚአብሔርን ማምለክ በጣም መታደል ነው። የቅዱሳን አባቶቻችንን ታሪክ ማጥናት፣ ማየት፣ መስማት ደስ የሚለው እንዲህ አይነት የጽናት ትምህርት ስለሚገኝበትም ጭምር ነው። ቅዱስ ጎርጎርዮስ ድርጣድስን አልበደለም፣ ክፉ አልተናገረም። ለጣዖት ስገድ፣ ለጣዖት እጠን ተብሎ እምቢ በማለቱ ምክንያት ጉድጓድ ውስጥ ተጥሎ ለአስራ አምስት ዓመት ተዘንግቶ የኖረ ነው። እሱ ግን እነሱ ጥለውት በጉድጓድ ቢረሱትም እሱ ፈጣሪን አልረሳም። እነሱ ባያስታውሱትም እሱ ፈጣሪን እያስታወሰ ይጸልይ ነበረና ይህንን ይመስላል። ቅዱስ ጎርጎርዮስ ደግሞ ለአስራ አምስት ዓመት በዋሻ የተጣለበትንም ደግሞ እናያለን ማለት ነው። በጣም ይገርማል። ጥንታዊ ቦታ ነው። በእውነት ሰዎች መጥቶ ቢያዩት ቢጎበኙት ደስ የሚል ቦታ ነው። በጣም በጣም እንዲህ ብዙዎቻችን ያው ጉዞ ሲባል ወደ ኢየሩሳሌም ነው፣ አንዳንዶችም ወደ ግብፅ ነው። ግን የክርስትና ደሴት የነበረች ሙሉ ለሙሉ በክርስትና የታወቀች እንደኛ እንኳን ያልተበራረዘች ሀገር ናት። እኛ ታውቃለህ ብዙ ሃይማኖት ያለበት ሀገር ነው፣ ተቻችለን ነው የምንኖረው። ግን እዚህ ደግሞ ስትመለከት ሙሉ ለሙሉ ኦርቶዶክስ ክርስቲያን ናቸው። ሰባት ፐርሰንት እንኳን የተባለው የሌላ ሃይማኖት ተከታይ ሳይሆኑ ከኛው የተገነጠሉት ካቶሊኮች ናቸው። አልሸሹም፣ ዞር አሉ እና በጣም ነው የሚገርመው። እዚህ ቦታ መጥተው ይሄንን ጎብኝተው ይሄንን አይተው ይሄንን በረከት አግኝተው ቢመለሱ በጣም ደስ ይላል። ምንም ያልሆነ ንጹሕ ቤተክርስቲያን ነው። እድሜ የጠገበ ዘመናትን ለዛውም ሺህ ዓመታትን የተሻገረ ቤተክርስቲያን ነው። በጣም ደስ ይላል። እዚህ እንግዲህ ይሄ የጸሎት ክፍል ነው። ሻማ የምናበረው እዚህ ነው። እሺ የሚጠይቀው የትነ ጸሎት የፈለገው ኦኬ በስም አብ ወወልድ ሆን ለመንፈስ ቅዱስ አሐዱ አምላክ አሜን። በቅዱስ ስላሴ ዘመን የተማጸነ ከደከ ሰይጣን በቅድሜ ቅድስት ቤተክርስቲያን እምት የተሰማ አምላከ ቅዱስ ጎርጎርዮስ ያሰብኩን ይፈጽምል፣ የልብን መሻት ይፈጽምል። በስራ በህይወት የሚፈታተንን ኃይለ ጋኔንን ያርቅል። የቅዱስ ጎርጎርዮስ ጸሎት ህይወትን ይባርክልህ።

አምላከ ቅዱስ ጎርጎርዮስ ሲያሳብኩን ይፈጽምልን። ይሄ አረመንያዊ እንግዲህ አያቀኝ አላውቀው። ጸሎት አንድ ቋንቋ ነው አንድ ያደርጋል። እና ከኢትዮጵያ ስለመጡ የእናንተን በረከት ፈልጋለው እንድትጸዱልኝ ፈልጋለው ብሎ ነው። እንደምታዩት አቡነ ዘበሰማያት አድርሼ እግዚአብሔር የቅዱስ ጎርጎርዮስ አምላክ ያሰበውን እንዲፈጽምለት ጸሎት አድርገናል። በጣም የሚገርም ሰው ነው። በጣም ነው የሚገርመው። በእውነት ደንቆኛል። ተከትሎ መቶ ነው ጸሎት አድርጉ እንደኝ ያለው እና ጠብቆ እኛ የተንጎሚተን ስንወጣ እችንም ሻማ ደግሞ ገዝቶ የሰጠን እሱ ነው እና በጣም የሚገርም ነው። ስለዚህ አሁን ዋሻችን ነች አይደል? ኦኬ ኦኬ ቅዱስ ጎርጎርዮስ ለ15 ዓመታት የተጣለበት ጉድጓድ አሁን ዋሻ ተደርጎ በስርዓት ተሰርቷል። ያንን አሳያችኋለሁ ወደ ውስጥ እንገባለን። ኦኬ በጣም ነው የሚገርመው። በስመ አብ ወመንፈስ ቅዱስ አሐዱ አምላክ። እንዲህ ይችላለሁ ይችላለሁ የመድኃኔ ዓለም ያለ እጅግ በጣም ጥልቅ ጉድጓድ ነው። እንደው ውሽት ምን ቢጠላው ነው እንዲህ እልም ያለ ጉድጓድ ውስጥ እየጣሉት። ቅዱስ ጎርጎርዮስ የገባበት ጉድጓድ ውስጥ እንገባለን። ኦኬ፣ በጣም ነው የሚደንቀው። ያው እሳቸው እንዴት እንደገቡ ተመልከት። አሁን እንገባለን። ya nada. ይሄ ዋሻ ቅዱስ ጎርጎርዮስ በግፍ ለ15 ዓመት የተጣለበት ቦታ ነው። በጣም ነው የሚገርመው። በዚች እኔ በገባሁበት ነው ወስደው የጣሉት። ለአስራ አምስት ዓመት እዚህ ያስቀመጡትና ይህንን ይመስላል። ትንሽ ነው የቀረኝ፣ ወደ ዋና ወደ ውስጥ ልገባ ነው ስመ እንደ ለመንፈስ ቅዱስ እንደምትመለከቱት፣ ይሄንን ነው እንግዲህ በመሰላል ሊወረድ ነው። በጣም ያስፈራል። ወደዚ ይሄ የምትመለከቱት እንደነገርኳችሁ ቅዱስ ጎርጎርዮስ የተጣለበት ዋሻ ተጥሎም ለአስራ አምስት ዓመት የኖረበት ዋሻ የጸለየበት ዋሻ ነው። ዶቅልጥያኖስ ለጣዖት ስገድ፣ ለጣዖት መጠን፣ ክርስቶስን ካድ ሲለው አይሆንም፣ ለጣዖት አልሰግድም፣ ክርስቶስን አልክድም፣ ለአንተም ጣዖት አላጥንም በማለቱ ምክንያት ቅዱስ ጎርጎርዮስን ድርጣድስ ወስዶ እዚህ ቦታ ላይ ጥሎታል። እናታችን ቅድስት አርሴማ በሰማዕትነት ካረፈች በኋላ ያው ግፍ የሰራው ሰማዕታትን የፈጀው የገደለው ድርጣድስ ለአራት ወር ታሞ በምን ይሰቃይ ነበረ። የራሱ የድርጣድስ እህት ሌሊት ራዕይ ያየች። ያየችው ምንድን ነው? እሱ የሚድነው የሚፈወሰው በጉድጓድ ውስጥ የጣሉት ጎርጎርዮስን አምጥተው የጸለየለት እንደሆነ ነው ብሎ መልእክት ነገራት። ይህን ራእይ ያየች ተመለከተች፣ ጠዋት ቤተመንግስት ላሉት ሰዎች ተናገረች። ድርጣድስም መኳንንቱ፣ መሳፍንቱም እጅግ ደነገጡ ይላል የቅድስት አርሴማ ገድል። ምክንያቱም ከጣሉት አስራ አምስት ዓመት ስላለፈው ይኖራል ብሎም አላሰቡም። ይሞታል ብሎን ያሰቡት ከጣሉት አስራ አምስት ዓመት ስላለፈው በቃ ሞቷል ብሎ ረስተውታል። በኋላ ግን ያን ራእይ ካዩ በኋላ ፈለጉት፣ አፈላለጉት የተጣለበት ቦታ ይታወቅ ነበረ መጥተው ይላል በጣም የሚገርመው ውብሸተኛ ሁን በመሰላል አይደል የገባ ነው። የድርጣድስ ሰዎችና መኳንንቱ መሳፍንቱ ወታደሮቹ መጥተው ቦታውን አገኙና ሞቷል ወይስ አለ ብለው ከላይ ድምፅ አሰሙ። ከዛ ገመድ ከተቱለት እሱም አለው ብሎ ነገራቸው። በዛሽ ገመድ እየሳቡት አወጡት። አውጥተው በክብር ቤተመንግስት ወስደው ልብስ አልብሰው ከዛ በኋላ ጸልይልን አሉት። ድርጣድስም በቤተ መንግስት ያሉትም አብዛኛውም ሕዝብ በዚህ ግፍ ምክንያት ታመው በክፉ መንፈስም ተይዞ ስለነበረ ጎርጎርዮስ ለድርጣድስም በቤተ መንግስት ላሉትም ለአርሜኒያ ህዝብ በሙሉ ጸሎት አደረገ። ድርጣድስንም ፈወሰው፣ ክፉ መንፈሱን ማስወጣለት፣ አስተማረው። ሁሉንም አጠመቃቸው፣ ወንጌል አስተማራቸው። የክርስትና ሃይማኖትን በደንብ እንዲያውቁና እንዲቀበሉ አደረጋቸው። ከእናታችን ከቅድስት አርሴማ ቀጥሎ ለአርሜኒያ ህዝብ የክርስትና ሃይማኖትን እንዲያውቁ አውቀው ተቀብሎ እንዲኖሩ ያደረጋቸው አባታችን ቅዱስ ጎርጎርዮስ ነው። ስሜቱ በጣም ከባድ ነው። ይሄ የምትመለከቱት የቅዱስ ጎርጎርዮስ ስዕል ነው። በዛ በኩል የምታዩት ቅድስት አርሴማ አንገቷን ተቆርጣ ሰማዕትነት ስትቀበል ነው። እኔ በጣም እንደው ተመልካቾቼ በጣም የገረመኝ እና የደነቀኝ ምንድን ነው በቅድስት አርሴማ ገርል ላይ ያነበብኩትን ባይን ያየሁት ገርሉ ላይ ጉድጓድ ውስጥ እንደተጣለ እንደገና ደግሞ በገመድ ተስቦ እንደወጣ ይናገራል። ያንን በአይን ማየት ደግሞ በጣም ነንጀ ስሜቱ ከባድ ነው። እኔ ስለ እውነት እሱ ለአስራ አምስት ዓመት የተጣለበት የጸለየበት ቦታ ላይ ራስን ማግኘት በጣም ከባድ ስሜት ነው እንዲሰማን የሚያደርገው እና ምን እንደምላላቅም ይኸው እንደምትመለከቱ እዚህ ጋር ቅዱስ ጎርጎርዮስ ጸሎት የሚያደርግበት ሲደክመውም ደግሞ አረፍ የሚልበት የሚተኛበት ቦታ ነው። በክብር ይዘውታል። ከባድ ነው። እስኪ እንዴት እንደሚወጡ ተመልከቱ። እንዲህ ነው የምንወጣው። እንግዲህ ተመልሰን እዚህ ቦታ እንግዲህ ቅዱስ ጎርጎርዮስ በገመድ ነው ተኮትቶ የወጣው። በገመድ ውሸት፣ ገመድ ጥለውለት ስበው ታወጡት ይላሉ። አንደኛ ውሸት ይሄ ዋሻ ሰው ይድረስልኝ እንኳን ብለህ ብትጮህ ሰው አይደርስልህም። አዎ መጠማት አለ። በእርግጥ አንድ ሴት እየመጣች በገመድ ምግብ አስራ ትወረውርለት ነበር ይላል። እግዚአብሔር አንዲት ሴት አዘዘለት። ያቺ ሴት አስራ አምስት ዓመት ቅዱስ ጎርጎሮስን መገበችው። ችግሩ ምንድን ነው? አንደኛ ዋሻው ጥልቀት አለው። ሁለተኛ ድምፅ አያወጣም። ታች ነው ብትጮህ ሚሰማህም የሚደርስልህም የለም፣ እና በዚህ ጥለውት ነው ለአስራ አምስት ዓመት ረስተውት ዘንግተውት። በኋላ ግን እግዚአብሔር ቅዱስ ጎርጎርዮስን አስታወሰው። ለድርጣድስ እህት በህልም ተናገረ። ያን ራእይ ካዩ በኋላ ፈልጎ አገኙት። ያገኙት ቦታ እዚህ ነው። በገመድ ወጥቶት ያወጡት በዚህ ነው። እግዚአብሔር ይመስገን ይህንን ያሳየን። የቅዱስ ጎርጎርዮስ አምላክ የተመሰገነ ይሁን። በጉዟችን ስትመጡ ታዩታላችሁ። ማትፈሩ ከሆነ ያው በዚህ ትወርዳላችሁ። ከፈራችሁ ደግሞ ላይ ሆናችሁ ቤተክርስቲያኑን ታያላችሁ። ምንም ሳይነካ በደንብ አድርገው የሚጠበቁት። አሁን ደግሞ ተመልሼ ልውጣ ነው። ከዚህ በኋላ በአንድ እጅ አይደለም የሚወጣው፣ በሁለት እጅ እየተጎተቱ ነው

ይኸውና እንግዲህ ጉድጓዱን ጨርሼ ወጥቻለሁ በጣም ነው የሚገርመው እግዚኦ ማርነ ክርስቶስ ጥልቀቱ እንዴት እንደሚያስፈራ ሲወረድም ሲወጣም ከባድ ነው እንዴት አይነት ትዕግስትና ጽናት ነው በእውነት ቅዱስ ጎርጎርዮስ ያለው። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። አምላክ ቅዱስ ጎርጎርዮስ ክብር ምስጋና ይድረሰ። ጨርሰን ወጣን። የቅዱስ ጎርጎርዮስን የተጣለበትን አስራ አምስት ዓመት የኖረበትን ዋሻ አይተናል። ቤተክርስቲያኑንም አይተናል። በጣም የሚገርመው 15 ዓመት በተጣለበት በወደቀበት ቦታ ላይ ነው እዚሁ አጠገቡ ቤተክርስቲያን የሰሩለት። ቅዱስ ጎርጎርዮስ የአርመኒያ ሊቀ ጳጳስ ሆኖ ህዝቡን በሃይማኖት ጠብቆ፣ እሱም በጾም በጸሎት በስግደት ተጋድሎ መስከረም 19 ቀን በክብር አርፏል ማለት ነው። ቅዱስ ጎርጎርዮስ መስከረም 19 ነው ያረፈው። ስለዚህ የቅዱስ ጎርጎርዮስ ቤተክርስቲያን ይህንን ይመስላል። እኛም በጣም እድለኞች ነን፣ በእውነት በታሪክም ለመጀመሪያ ጊዜ መተን ያየነው እኛ ነን ማለት ይቻላል። እኔም በጣም እድለኛ ነኝ በእውነት ቅዱሳንን ወዳለሁ፣ አከብራለሁ። የእነሱን ፍቅር አገብሮኝ ነው እዚህ ድረስ ያመጣኝ። ይህንን በማየቴ በጣም እድለኛ ነኝ። የቅድስት አርሴማን ገድል በደንብ አነባለሁ። ስለ ቅዱስ ጎርጎርዮስም ያደረገው ነገር በደንብ አውቃለሁ። በዚህ ምክንያት ነው እንግዲህ ቅድስት አርሴማን መስከረም 29 ቀን በደንብ አድርገን የምንዘክራት። በእውነት ጸሎቱ አግዞኝ የቅዱስ ጎርጎርዮስም ጸሎት አግዞኝ የተጋደሉበት ሀገር መጥቼ ብዙ ነገር አይቼ በመንፈሳዊ በረከት ተደስቼ ይኸው ለመናገር ቃላት አጥሮኛል። እግዚአብሔር የተመሰገነ ይሁን። አምላከ ቅዱስ ጎርጎርዮስ የተመሰገነ ይሁን። ወይ ጉድ እንደው ድርጣድስ የሚገርም ሰው ነው ይህን የመሰለ ጻድቅ ጉድጓድ ውስጥ ከቶት ረስቶት ለኛ ግን በረከት ሆነ ነው